እንግዲህ ሀይሚዬ ደግሞ ተራዋን ብሩኬን ብራን ካልገር አድርገዋለች። ትናንትና እንደተጫወተባት እሷም ዛሬ ተጫውታበታለች። ለከቅናት እንዲ ያደረጋል ማለት ነው። ጉድ እኮ ነው። እውነት ይገርማል። ቢኒያም ደግሞ ከኋላ መጪ አይናውጭ ያንተ፣ በል በል በል በል። የፍቅር መቀስ መቼም የፍቅር መቀስ እኮ አይጠፋም፣ አይጠፋም። ሲሄድም ይዞራል፣ ሲቀመጥም ይቀመጣል። እነዚህ ሰዎች ምን ነው ከኢትዮጵያ አልፎ ቢወጡ ደግሞ መጣህባቸው እንደ ወደ ዱባይ ቢመጡ ደግሞ ዱባይም ተከትለ መጣ አሰላም አሊኩም ረህመቱላሂ ወበረካቱ የጫና ቤተሰቦች እንደናችሁ ሰላም ናችሁ ሰላማችሁ ብዙ ብዙ ትርፍርፍ ይበልልኝ ሰላም ሰላም ክርስቲያኖች እንደናችሁ ባላችሁበት አላህ ይጠብቅልን ለቤት አዲስ የሆናችሁ ሰብስክራይብ ላይክ ኮሜንት በማስቀመጥ ቤተሰቡኑ ቤተሰብ የሆናችሁ ሼር ላይክ በማድረግ አበረታቱኝ እንግዲህ አሳብ አስተያየታችሁ እናንተም ጋር በማስቀመጥ ቤተሰብ ሆኑ፣ አበረታቱን፣ አብረን እንደግ። ሁላችንም ሰብስክራይብ፣ ሼር፣ ላይክ በማድረግ እንግዲህ ሰፖርት ሰፖርት አድርጉኝ ማለት ነው። እንግዲህ ዛሬ አልሚዬ ዱባይ መጥታ አንዱን ሹፌራቸውን ጠበሰች ማለት ነው። ሹፌር ማለት ነው፣ የብሩኬና የአልሚዬ ሹፌር ጠበሰች እና እዚህ ካላኖርኩሽ እዚህ ካልኖርኩ አላት። አንድ ደግሞ ያው ታውቃላችሁ። ልቧን እንግዲህ ተንጠለጠለ ግን በነገራችን ላይ ልቧን ብሩክ ጋር ነው ያለው። ያው ትናንትና አይታችኋል። አብረን እንደርባላት ነገር ተናዳ ነበረ ብዙ ነገር ማለት ነው። ዛሬ ደግሞ ሰራችለት፣ ጨሰ። ወይኔ ብሩኬ ከአንድ ፊት ሆኖ እንትን የጠቆረው ማለት ነው። የኔ አባት አይዞ አይዞ የትም አትሄዱም ረረረ ቢኒያም ደግሞ ምን አስበሽ ነው? አልሚዬ ደግሞ ምን አስበሽ ነው? እንዲ የምታስደነግጭው ማለት ነው እንዲህ ምን እንደዚህ የምታረጉ ምን አስበሽ ነው? ምን አስበሽ ነው? እንዲ ትንሽ እንኳን እንትን አይልሽም፣ ሼም አይዝሽም። እንዲ አንቺ በሰላም እሱም ብለዋል። ብሩኬ እንግዲህ ምን እንዳለገባችሁ በሰላም እንዳመጣሁሽ ኃላፊነት የተሰጠኝ የኔ ነው በሰላም እንዳመጣሽ ሀገርሽ ትመደሻታለሽ ብሎታል። ሁለተኛ ደግሞ አላመጣሽም እንደዚህ አይነት ነገር ትሰሪ ከሆነ አላት ማለት ነው። አልሚዬ ተሱ ጋር ልትዝናኚ ልትመጪ ከፈለግሽ ቆንጠን ሰከን በይ እናቴ። ምን ነው ጥሩ ልጅ ነበርሽ። ደግሞ ምን ነው ምን ማነካብን ምን አበላሽሽ? አዎ፣ የፍቅር መቀስ። የፍቅር መቀስ እኮ መጥቶ የማይነካካ ነገር የለም። አዎ ማይነካካ ተሁሉም እንግዲህ አልፋችሁ ያ ሁሉም አልፋችሁ ያ ሁሉም ተርፋችሁ መጥታችሁ ነበር እዚህ ማለት ነው። እዚህ አሁን ደግሞ የባሰ ነገር መጣ ማለት ነው። ቢኒያም አንተ ዛንተ ዝም ብለህ የዱባይ ሴቶቹ ጥበስ። እሷ የዱባይ ሰው አይደለችም። የገጠር የገጠር አልኩኝ ሶሪ፣ የአዲስ አበባ ልጅ ናት። እና አብሩኬ ደግሞ አይፈልግም ማለት ነው። ስራ ፈልገች ነው ወይ ብሎ ጠየቃት። አትፈልግም እሷ ማለት ነው እኛ ምንፈልገው አዲስ አበባ ነው። አንተ እዚሁ እንደለመትከው እዚህ ቁጭ በል ተስዋ ጭንቅላት ውረድ በል። አልሚዬ የብሩክ ናት፣ ብሩኬ የአልሚዬ ናት። ሁለቱም ጨረቃ ናቸው፣ ሲሄዱም አንድ ላይ ሲለያዩ እንዳላይ የሚባሉ ሰምተኋላ፣ እንደዚህ ናቸው ሁለቱም ማለት ነው። አልሚዬ በነገራችን ላይ ያው የፈራች ነው የተናገረችው ጎበዝ ናት ግን አደነቅኳት። ማሻላ እንዴት አገኘሽ ግን? እሱ ልጅ ጉድ እኮ ነው። ኬት ኬት ነው የምታገኙት? እናተ ገና እንግዳ ናችሁ። ኬት ኬት አገኝታችሁ ነው? አሁን እስቲ ብሩክ ብራክ ነው ብራንክ የምታደርጉት? ይሄ ብራንክ ማታ ሀገር ይጥፋ። ባልና ሚስት ያለ ያያል፣ ተስንት ፍቅረኛ ያለ ያያል። ያውቁ ስለ እኮ አይወጥቅም። ለምን ያው ስለሚጫን ቻና ላይ ስለሚቀመጥ መቼም አይጠፋም ማለት ነው እና ይሄ ፍቅር ተው የፍቅር መቀስ አቶ ማለት ነው። አልሚዬ ተርፋ ያ ሁሉም ታልፋ ያ ሁሉም ነገር አልፋ አልፋ መጥታ ማለት ነው። አሁን ደግሞ መልሳችሁ ያልሆነ ውስጥ አትጉ ማለት ነው። ያልሆነ ውስጥ ያልሆነ ውስጥ ማለት ነው። እንግዲህ ብሩኬ በጣም የተናደደ ነው። ደግሞ የሚገርም ነገር ብዙ ነገር አሳልፈናል። አይል አትወደህም የሱ ስ ያንተ ስሜት ምንም የላትም አይለው! ኧረ ጉድ እኮ ናንተ፣ እየተመታ ምን አስበህ ነው እየተመታ እውነት። ኧረ ተው ተው፣ እንደዚህ እንዲህ ጉድ። ጎበዝ ነው ብሩኬ ማለት ነው። በጥፊ ያጠናግራል ብዬ መፈር መፈርቼ ነበረ። አልሐምዱሊላ ያው ትዕግስት ያለው ልጅ ነው ብሩኬ ማለት ነው። ሁሉም ነገር በትዕግስት እንደሚስተካከል ያውቃል። ያው ትዕግስት ስላለው ደግሞ ሁሉም ነገር ተስተካከለ ማለት ነው። ያልሆነ ነገር ብራን ከሆነ ማለት ነው። አልምዬ ደግሞ ያው ዱባይ አለ ሲባል እውነትም ብር ያለው ምናምን እንዳይመስልሽ ማለት ነው። ብር ያለው ሀብታም መስሎሽ እንደዚህ እንዳትሆኝ ማለት ነው። ዱባይ ውስጥ ስራ ካሽ እንደኛ ሀያ አራት ሰዓት ስራሽን የሰራሽ መጡብኝ አልመጡብኝም ያሽ ምሽም እንደዚህ ዘና ብለሽ ዩቱብሽን ልትሰሪ አትሰሪ። እንደዚህ ዩቱቦችን አትሰሪ አልምዬ፣ ምክር ልስጥሽ ማለት ነው። የኔ ውድ የኔ ውድ እኛ ኮ ይሄን እናንተ ስናየ ኮ አንድ ሽንት ቤት የገባን አንዴ እዛ አንድ ታላ የገባን አንድ መኝታ ቤት የገባን ነው የምናያችሁ፣ እንዲህ ቁጭ ብለን እንዶ ደልቶን ቁጭ ብለን ምናያችሁ እና አሳብ አስተያየት የምንሰጣችሁ የደላን ይመስልሻል አልምዬ? ቀጥ ብለሽ ስራሽን እዛው እዛው አዲስ አበባ እናቴ፣ እኛም እንመጣለን እንጨመርበታለን እና እዛ ሁኜ ሌላ ሌላ ነገር ይቅርብሽ አልሚዬ፣ እዚህ ስራ ይቅርብሽ እናቴ፣ እዛው እዛው እዛው ማለት ነው እኛ እዛው እንደለመሹ፣ እዛው እንደለመዳችሁት እዛው እዚህ ለመዝናናት መጣችሁ። በቃ ገባ ወጣ ብላችሁ ለመዝናናት እንደፈለጋችሁ ኑ ማለት ነው። ሰፖርት እናደረጋችኋለን ማለት ነው። ሶፖርት ሰፕራይዝ ማለት ነው። ግን እዚህ የኖራለው ብለሽ መጥተሻ ብሩኬን ጥለሹ ጥሩ ብሩኬ ተማን ጥለሹ። እሱ እኮ ያንቺ ብዙ ዋጋ የከፈለ ልጅ ነው። ብሩኬ ማለት ነው። ብዙ ዋጋ ከፍለዋል ማለት ነው። እሱ እኮ ማለት ነው እንዲህ የሚሄደው ቀን ሰርዞ ትቶ ያንቺ ትኬት ቆርጦ ይዞሽ መጥቶ እንደገና እሱ እንዲጉድ ልታደረጊ ነበር፣ አልሚዬ በይ በይ በይ በይ። እንደዚህ አይነት ብራንክ ሁለተኛ እንዳይለምድሽ ሁለተኛ ሁለተኛ ማለት ነው። ብሩኬ ማለት ሁሉም ነገርሽ ነው። ያላንቺም መኖር አንችልም ብሎሻል፣ አንቺም ያላንተ መኖር አንችልም ብለሻል። እንግዲህ ሁለታችሁም በቃ ጨረቃዎች፣ ሁለቱም አምቢሲ አምቢሲ ናቸው አምቢሲ አንተ አንተ ግን ምንድን ነው ጣፋጭ ነው፣ ምንድን ነው? ንገሩኝ እስቲ አይዋ፣ ስዊት ስዊት፣ ዚዚ ዚ ስዊት። አይዋ አሁንማ ዱባይ መጣችሁ ዘና ፈታ ያላችሁ ነው። ማሻላ ማሻላ። እኔ ያለኝ ከት ላገኛችሁ፣ መቼም ተመደም ኩሽና ስለማልወጣ ነው እንጂ ባገኛችሁማ አለቃችሁም ነበር፣ አለቃችሁም ነበራ። እና ደስ የሚል ነገር ያሳለፋችሁ ነው በጣም እንደዚሁ እንደአመራባችሁ እንደዚሁ ደህና እንደሆናችሁ ማለት ነው። ሀገራችሁ እንድትገቡ ሌላ ሌላ ነገር ማውራት ሌላ ሌላ ነገር ማውራት መለፍለፍ ከሌላ ሰው ጋር ምናምን ትታችሁ እንደዚሁ እንደዚሁ በጫውነት ሀገራችሁን ቤተሰባቻችሁ ጋግቡ ማለት ነው። ስንት ቤተሰብ እየጠበቃችሁ ነው። ስንት ቤተሰብ እየጓጓ ነውን እስከ ስትመጡ ድረስ አይናይናችሁን እያዩ ነው። እና አሁንም በፍቅር እንደመጣችሁ በፍቅር ወደ አገር መመለስ ነው። ይሄ ብራንክ የሚባል ነገር ተበር እንኳ ተበር ግጎ ይውጣ ማለት ነው። ይሄ ብራንክ የሚባል ነገር ይቅርባችሁ እውነት ነው የምላችሁ እና ቤተሰቦቼ እንግዲህ የዛሬ በጣም አንብያ አጥፍታለች እና ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ ላይክ፣ ሼር፣ ሰብ በማድረግ አበረታቱን ቤተሰብ እንሆን ሁላችንም አብረን እንደግ ማለት ነው የዛሬ ቆይታዬ ይህን ይመስላል በሌላ ቪዲዮ።